ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋትዩብ ነው። ፕሮግራማችን ላይክ በማድረግ እንድጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው ይሄ ፕሮግራም ትኩረት የሚያደርገው እንግዲህ በሊቨርፑል ወቅታዊ የዝውውር ሂደት እና በተለይ ምሽት ላይ ካደምጥ ነው ከሰማ ነው ከተመለከት ነው መረጃ መነሻ በማድረግ ሰፊ ሽፋን ሰጥተን ትኩረት እንድንሰጥ ያስገደደ አንደኛው የሉዊስ ዲያዝ ጉዳይ፣ በተጨማሪ የትሬንት አሌክሳንደር አርኖልድ አስገራሚ የመጨረሻ የ29 ቀናት ክፍያ፣ የፍሎሬን ዊዘን ወቅታዊ ሁኔታንም በዚህ ፕሮግራም ጥቁምናችሁ እናልፋለን። በርከት ያሉ ዝርዝር ጉዳዮች አሉ። ፕሮግራማችንን እስከ መጨረሻው ድረስ እንድታደምጡ በአክብሮት እየጋበዝን በምሽቱ የተደመጡ የሊቨርፑል መረጃ እንግዲህ በተለያየ መንገድ ሰፍቶ እየወጣ ነው የሚገኘው። እንዴት ሊቨርፑሎች በዚህ ወቅት ምን አይነት ኮንዲሽን ላይ ነው የሚገኙት። በተለይ የፍሎሪያን ዊዘን ዝውውር ለማጠናቀቅ ተግተው እየሰሩ ነው። ጎን ለጎን የሜሎስ ኪርኬዝንም እንዲሁም በትናንትናው ዕለት እንደተመለከታችሁት ጀርሚ ፍሪፖንግ በይፋ የሊቨርፑል ተጫዋች መሆኑም ተረጋግጧል እና በርከት ያለ የሊቨርፑል ቢዚ ሳመርን እያሳለፈ ነው የሚገኘው እና ከዚህ ጋር በተያያዘ በጣም በንቃት ዝውውሩ ላይ እየተሳተፈ ነው። እንግዲህ ነገ በይፋ የዝውውር መስኮቱ ይከፈታል ጁን አንድ ጀሪሚ ፍሪፖንግ ሬጅስተር ሪጅስተር ይሆናል። ፍሎሬን ዊዘን በተመሳሳይ ሪጅስተር ነገር ሊሆን ይችላል። ምክንያቱም የዊዘን ጉዳይ መግቢያ ላይ አብዛኛው የእግር ኳስ ቤተሰብ አንዳንድ የተሳሳተ መረጃ ወይም የወጣውን መረጃ በትክክል ባለማንበብ ወይም ያ የተጻፈውን እንግሊዘኛ በአግባቡ ባለመተርጎሙ ሊሆን ይችላል። እንዴት እንደሆነ እዛ ጋር በትክክል ለመረዳት ከብዶኛል ግን አንዳንድ ሶሻል ሚዲያ ላይ የሚለቀቁ መረጃዎች በጣም ከእውነት የራቁ የሀሰት መረጃ ነው። አሁን በምሽቱ የተለያዩ የሊቨርፑል ቻናሎች ላይ የተመለከትኩት አንድ ጉዳይ ነበር እና ጉዳዩ ላይም አስተያየት ለመስጠት ሞክሬ ነበር በግሩፕ ላይ በመግባት ፖል ጆይስ የለቀቀው መረጃን በደንብ ለተመለከተ ሊቨርፑል ባለፈው ሳምንት ያቀረበው የመጀመሪያው ኢኒሻል ቢድ ተቀባይነት አላገኘም። ግን የሚሻሻሉ ጥያቄዎች ይቀጥላሉ። ያ የሚሻሻለው ጥያቄ ደግሞ ሊቨርፑልን ለአግሪመንት ወይም ለስምምነት ያበቃል የሚል ነው፣ ቀጥተኛ ትርጉም። ያ ማለት እንደምታውቁት ሰኞ ዕለት ጠዋት ሊቨርፑል 100 ሚሊዮን ፓውንድ ፓኬጅ አቅርቦ ነበር። ያ ጥያቄ ተቀባይነት ያላገኘው የስትራክቸር አከፋፈሉ ሊቨርፑልን ወደ ተለያዩ ለሊቨርፑል ሞር አድቫንቴጅ ያለው ጥያቄ ነበር ላይ ያቀረቡት፣ እና ትናንት ምሽት ሳብሚት ያደረጉት ሁለተኛው ጥያቄ ግን በቀጥታ ተቀባይነት አግኝቷል። በነገራችን ላይ ዊዘ እስከ ሀያ ሰላሳ በሊቨርፑል ቤት የሚያቆየውን ኮንትራት ይፈርማል። የመጀመሪያ ህክምናው የሚደረገው ኮሎኝ ጀርመን ነው የሚደረገው በዚህ ሳምንት መጨረሻ በሚደረገው የ የህክምና ምርመራ የመጀመሪያው ምርመራ አድርጎ ለኔሽን ሊግ ጫዋታ ቶሎ እንዲደርስ ሲባል አንደኛውን በጀርመን አንደኛውን በኪርኪቢ ነው የሚያደርገው። ሁለት የሜዲካል ህክምና ሂደት ነው የሚኖረው። እንግዲህ እንደምታውቁት ፍሪፖንግ ኪርኪቢ የደረሰው ማክሰኛው ምሽት ነው። ነገር ግን የህክምና ምርመራውን ያጠናቀቀው ትናንት ምሽት አጠናቆ ትናንት ነው ይፋ ነው። ስለዚህ ሂደት አለ በህክምና ምርመራ ላይ የተለያዩ ሂደቶች አሉ። የመጀመሪያ እና ሁለተኛ ሜዲካል አለ። ያንን ለማጠናቀቅ እንግዲህ ጀርመን የመጀመሪያው፣ የሊቨርፑል የህክምና ቡድን የመጀመሪያውን የህክምና ምርመራ ፍሎሪን ዊዘጋ ለማድረግ የተለያዩ ዶኩመንቶችን ለመጨረስን ጎን ለጎን በፕራይቬት ጀት ዛሬ ቅዳሜ ከሰዓት ወደ ኮሎኝ ይበራሉ፣ ወደ ጀርመን። አንድ የታመነ መረጃ ልንገራችሁ፣ ከማንቸስተር ከተማ በቀጥታ ወደ ኮሎኝ የሚደረግ የፕራይቬት ጀት የተዘጋጀውን ቀጥተኛ የተረጋገጠ መረጃ ተመልክተናል እና በዊዘ በኩል ስለሚወጣ መረጃ ከአሁን በኋላ እኛ ልንጠቁማችሁ የምንችለው ከዚህ በኋላ ተጫዋቹ ሜዲካሉን አጠናቆ በስምምነት መጠናቀቁ ኮንፎርም ሲደረግ ነው። ይሄ ዝውውር ሊጠናቀቅ ምናልባት ሰዓታት ከአንድ ቀን በላይ የማይፈጅ ጊዜ ነው ያለው እና አንዳንዴ በተለያዩ ሚዲያዎች የሚለቀቁትን መረጃ በቀጥታ ወይ መረጃውን መረዳት ካልሆነም እናጋራበት መንገድ አንዳንዴ በፍጥነት የተሞላ ባይሆን መልካም ነው። ምክንያቱም ብዙ አድማጮች ምናልባት ሰዓት ላፊም ጭምር የቻናላችን ተከታታዮች በሌላ ግሩፕ ላይ ተመልክተን እንዲህ የሚባል መረጃ አለ ብለውም በቀጥታ የደወሉልናሉ። በጣም ከልብ ከልብ እናመሰግናለን። በዚህ ደረጃ ኮንፈርሜሽን ለማግኘት ወደ እኛ ጥቆማ ማድረጋችሁን ከልብ ከልብ ወደነዋልና ምንም ይሄን ዝውውር የሚያሰናክለው ነገር የለም። እንደውም እንደ ስካይ ቢልድ ዘገባ ከሆነ አግሪመንቱ አርብ ምሽት ተጠናቋል። ፍሎሬን ዊዘ ቅዳሜ ወይ እሁድ የህክምና ምርመራውን የመጀመሪያውን ዙር ይጀምራል ነው የሚለው። ግን ሞር ኮንፈርም ከሆኑ ፋብሪዚዮም ዴቪድ ኦርኒስተንም እንዲሁም ፍሎሪን ፕላተንበርግ እስከሚያወጡ ድረስ መጠበቅ ስላለብን፣ ስለዚህ በቀጣይ ሰዓታት ወይም በአንድ ቀን ውስጥ ዊዘ ሊቨርፑል ንብረት ይሆናል። በቀጣይ ሰኞ ወይም ማክሰኞ ሜሎስ ኪርኬዝ፣ ከዛ ሊቨርፑል ትኩረት ወደ አጥቂ ይዞራል ማለት ነው። ይህን ቀደም ብዬ መግቢያ ላይ ያነሳሁት አብዛኛው የእግር ኳስ ቤተሰብ በተለይ ሊቨርፑል ደጋፊዎች በጉጉት ስለምጠብቁት ይሄን ነገር ላረጋግጥላችሁ አንድ መቶ ፐርሰንት የይዞ ብር ሊጠናቀቅ ከጫፍ ነው የደረሰ። የቀረውና ይህንን ኮንፈርም ለማድረግ ያክል ነው። ዋናው ትኩረታችን የሚሆነው ግን የሉዊስ ዲያዝ ሉቾ ጉዳይ ነው። ወደ ዲያዝ ከመምጣቴ በፊት አንድ የአስተዳደራዊ ጉዳይ ብቃትና የድርድርን አቅም ሁሌ በቻናላችን ስናነሳ ወይም የዚህን አስተዳዳሪ ስም ስጠራ ከሊቨርፑል ደጋፊዎች ውጭ የሚያደምጠው የጉርኳስ ቤተሰብ ሊሰለችው ይችላሉ ወይም ምን ነው ደጋግመኩ እዚህን ያክል ሊሉ ይችላሉ። ይሄ ሊቨርፑል ሲኦ ወደ ክለቡ መምጣት የኤድዋርድ መመለስ በሊቨርፑል ቤት ከሚያቃናቸው ጉዳዮች መካከል ትልቁ የመደራደር አቅምና የሊቨርፑልን ስታንዳርድ ከፍ ማድረግ ነው። ምናልባት ይሄ ስራ አስኪያጅ እያለ ሊቨርፑል ቤት ባለፉት ጥቂት ዓመታት ውስጥ ፌል ያደረጉ ዝውውሮች ወይም ሊቨርፑል በጣም እየፈለገ ያጣው ዝውውር የለም። የማርቲን ዙቢመንዲ ጉዳይ እንኳን የሊቨርፑል ክፍተ ሳንት እየተጫዋቹ የውሳኔ ጉዳይ ግን አንዳንዴት እነዚህ አስተዳዳሪዎች ወስነው የሚሄዱበት ዝውውር ላይ ሲሆን ደግሞ ተመልከቱ፣ ሀያላን ሶስት ክለቦችን አሸንፎ በብሪቲሽ ሪከርድ ለማስፈረ ነው ዊዘን የተቃረሙት ያውም ፍሎርን ዊዘን መመልመል የጀመሩት ከሀያ ሀያ ጀምሮ እንደሆነ ነው መጨረሻ ላይ ዘገባው የሚወጣው የኤድዋርድ የምልመላ ክፍል ይህን ተጫዋች እድገቱን ሲከታተሉ የነበሩት የዛሬ አምስት አመት በአስራ ሰባት አመቱ ለመጀመሪያ ጊዜ ለሌቨርኩዘን ሲጫወት እና በወቅቱ ለኤርገን ክሎፕ በስምንት ሚሊዮን ፓውንድ አምጥተን እድገቱን እዚሁ እናስቀጥል ወይስ እድገቱን ተከታትለን በፕሮጀክት የረጅም ጊዜ እቅዳችን ውስጥ እንያዝ የሚል ሁላ ማማከር ከክሎፕ ጋር አደርገው ነበር። ክሎፕ በማል እንደምታስታውሱት ሀያ ሀያ ሁለት ዊዝ ዘን ለማምጣት ጥረት አድርገው ግን በተጫዋቹ እድገት ላይ የተወሰኑ ጉዳዮች እዛው የልምድና የኳሊቲን የማሳደግ ሂደትን እንዲያጠናቅቅ ስለተፈለገ ወደኋላ ሊቨርፑል ከዝውውሩ ራሱን አውጥቷል። ስለዚህ ቀላል የሚባል ስትራቴጂ አይደለም። አሁን ይህን የመደራደር ፓወር ያነሳውበት ዋነኛ ምክንያት በትሬንት አሌክሳንደር አርኖልድ ጉዳይ ነው። እንደሰማችሁ ትናንትና አብዛኛው የሊቨርፑል ደጋፊ ቅሬታ የነበረው አርኖልድ ቢለቅ ቢያንስ ሊቨርፑልን ጠቅሞ እንኳን አይወጣም ወይ የሚል ቅሬታ ሊቨርፑል ደጋፊዎች ያነሱ ነበር። ይሄ ጥያቄ የተነሳው ደግሞ በእንግሊዝ ሚዲያ ተንታኞች በጋሪ ኔቭል እና ጂሚ ካራገር አማካኝነት ነው። ብዙም ስለ ሊቨርፑል ጠቀሜታ ስለ ካዝና መሙላት ነው እንጂ ያሰቡት ተጫዋቹን ስለመተካት ወይም ተጫዋቹ ያለውን እምቅ ችሎታ ሊቨርፑል ቤት ምን ያክል ሊጎል ይችላል የሚለውን ነገር ትኩረት የሰጠው ያለ አይመስለኝም አሁን ላይ ግን ያ የመደራደር ፓወር ሪያል ማድሪድን በአንዳንድ ሂደቶች ላይ አስገድደው ማለት ማስገደድ ሲባል ሪያል ማድሪድ ወቅቱን የጠበቀ ዝውውር እንዳያደርግ የተለያዩ እርከኖችን በመስጋት ማድሪድ አላስፈላጊ የሆነ በእግር ኳስ ታሪክ በነፃ የዝውውር ሂደት ላይ የተፈጸመ ከፍተኛ ክፍያ ሳይታሰብ ለሊቨርፑል ተፈጽሟል። አስር ሚሊዮን ፓውንድ ሊቨርፑል በቀጥታ ከትሬንት አሌክሳንደር አግኖች ዝውውር ያገኛል። በጣም ያስገርመው ግን በእግር ኳስ ታሪክ ለቀናት ለቀናት ወይም ቀናት ለቀሩት ኮንትራት ማፍረሻ የተከፈለ ከፍተኛ የዝውውር ሂሳብ ተጫዋቹ ፍሪ ኤጀንት ከ29 ቀናት በኋላ ይሆናል። ለ29 ቀን ተብሎ የተከፈለ 10 ሚሊዮን ፓውንድ፣ አስገራሚ የመደራደር አቅም። ይሄ ደግሞ አስገዳጅ እንዲሆን ምክንያት የሆኑት እነዚህ አስተዳዳሪዎች ናቸው። ማድሪድ በክለብ ወርልድ ካፕ በቅርብ በሚጀምረው ተሳታፊ ስለሆነ በቀኝ ፉልባክ ቦታ አርኖልድን በዛ ውድድር ላይ ማግኘት ይፈልጋል። እንደ ማድሪድ የመጀመሪያ ተስፋ ከሆነ አርኖልድ ኮንትራቱን የማይፈርም ከሆነ ከሊቨርፑል ጋር በስምምነት ቀሪ የኮንትራት ዘመኑን ይቀዳል ብለው ነበር ተስፋ ያደረጉት። ነገር ግን ሊቨርፑል ይሄ ቀሪውን ኮንትራት ተጫዋቹ ማክበር ስላለበት እዚሁ ከኛ ጋር ቆይቶ ሀያ ዘጠኛዋን ቀን ሲጨርስ በነጻ ይሄዳል፣ ሪሊዝ እናደርገዋለን። ካልሆነ ደግሞ አሁን ከፈለጋችሁት አስር ሚሊዮን ፓውንዱን ሊቨርፑል በነዚህ 29 ቀናት ለተጫዋቹ ጋረንቲ የወሰደበትን የውል ማፍረሻ መክፈል አለባቸው በሚል ድርድር ነው የተደረገው። እና አስር ሚሊዮን ፓውንድ በጣም በነገራችን ላይ አርኖልድ የአካዳሚ ውጤት ነው። አስር ሚሊዮን ፓውንድ ሊቨርፑል በዚህን ሰዓት ማግኘቱ ከፍተኛ የፋይናንስ ስርዓት ላይ አዲስ ንጹህ ትርፍ ነው። ማንቸስተር ዩናይትድ እንኳን ወደ ኤዥያ ሲጓዝ ሰባት ነጥብ ስምንት ሚሊዮን ፓውንድን ታርጌት አድርጎ ነው ኤዥያ አሁን ቱር ላይ የነበረው የሁለት ጨዋታ ማድረግ የቻለው እና ቀላል የሚባል ትርፍ አይደለም። አስር ሚሊዮን ፓውንድ ከአርኖልድ ማግኘት የሊቨርፑል ደጋፊዎች ቁጭት የተጫዋቹ መልቀቅ ብቻ ሳይሆን ቢያንስ ወደ ሊቨርፑል ካዝና የተወሰነ ገንዘብ አያስገባም የሚል ነው እና በመጨረሻም እንግዲህ የነ ጁሊያን ዋርድ ግሩፕ የነ ኤድዋርድ የነ ሪቻርድ ሂዝ ግሩፕ እንግዲህ ፈርጠም ያለ የመደራደር አቅም ስላላቸው ይህን ጉዳይ እንግዲህ አርኖልድ ካሁን በኋላ ለሊቨርፑል ደጋፊዎች በነጻ ለቋል የሚለው መረጃ ከዚህም በኋላ ምክንያቱም ለ29 ቀን የተከፈለ የቡል ማፍረሻ ክፍያ አስር ሚሊዮን ፓውንድ ማድሪድ ኤክስፔክት ያደረገው ይላል። እንደ ኒኮላስ የስካይ ስፖርቱ ዘገባ አንድ ሚሊዮን ፓውንድ ብቻ ይጠይቁናል የሚል፣ ነገር ግን አስር ሚሊዮን ፓውንድ ካልከፈላችሁ አርኖልድ እዚሁ ኮንትራቱን ይጨርሳል የሚል ጥያቄ አቅርበው በ እግር ኳስ ታሪክ በፍሪ ኤጀንት የሚለቅ ተጫዋች ዘ ሞስት ኤክስፔንሲቭ ነው የሚለው እንግዲህ ስካይ ስፖርት በአስር ሚሊዮን ፓውንድ ለሀያ ዘጠኝ ቀን የተከፈለ ትልቅ የኮንትራት ማፍረሻ ትሬንት አሌክሳንደር አርኖልድ እንግዲህ በይፋ በቀጣይ ቀናት የማድሪድ ማሊያ ለብሶ ራሱን ያስተዋውቃል ማለት ነው። ይሄ በሊቨርፑል በኩል እስካሁን ያለው መረጃ ይሄ ነው። ዋናው የፕሮግራማችን ትኩረት የሚሆነው ሉቾ ነው። ሉዊስ ዲያዝ እንደምታስታውሱ እስከ ሶስት ወራት በፊት አንድ ፕሮግራም ሰርተን ነበር። ከፊት ለፊታችን በሚመጣው ሳመር ሊቨርፑልን ይለቃሉ ብለን ከሚጠበቁ ተጫዋቾች ወይም ግምት በወቅቱ አንዳንድ ግምቶች ወይም ተጫዋቹ አጠገብ ባሉ ተወካዮች አማካኝነት በሚቀርብ ጥያቄ የሊቨርፑል ኃላፊዎች እንግዲህ የራሳቸውንም ቅድመ ዝግጅት እያደረጉ እንደሆነም በጊዜው ገልጸን ነበር እና አሁን ላይ አልናስር ከክርስቲያኖ ሮናልዶ ጋር በቅርብ ኮንትራታቸው ተጠናቆ እንግዲህ የመፈረሙ ጉዳይ አሁን ላይ ዝቅተኛ እንደሆነ እየተነሳ ነው የሚገኘው እና ይህንን ተከትሎ በቦታው ላይ ሮናልዶ ቢቀጥልም ባይቀጥልም በተሻለ ዝውውር ማድሪዶ ይቅርታ አልናስር ሉዊስ ዲያዝን ለማስፈረም ከፍተኛ ጥያቄ ለሊቨርፑል እና ከፍተኛ ፓኬጅ ያለው የዝውውር ጥያቄ ለሊቨርፑል በይፋ ትናንት ምሽት አቅርቧል። እንደ ዘገባው ከሆነ ፋብሪዚዮ ባወጣው ዘገባ ከሆነ 85 ሚሊዮን ፓውንድ እንደ ተጫዋሹ ብቃት ታይቶ የሚጨመር ደግሞ 14 ሚሊዮን ፓውንድ፣ እንዲሁም በቅርብ በሚደረገው የክለብ ወርልድ ካፕ ተሳትፎ በሚመዘገበው ድል ላይ የተመረኮዘ ደግሞ ተጨማሪ ቦነስ አሉ። በአጠቃላይ ፓኬጁ ከመቶ ሚሊዮን ፓውንድ በላይ እንደሆነ ነው የሚዘገበው ለሉዊስ ዲያዝ አልናስር ለማቅረብ ያቀደው የገንዘብ መጠን። ይህን ጥያቄ ሊቨርፑሎች ከመለሱ ወይም ሉዊስ ዲያዝን ለማቆየት ከወሰኑ አንድ የሚጠብቃቸው ትልቅ ፈተና አለ። አልናስር ለሉዊስ ዲያዝ ያቀረበው የደሞዝ ክፍያ 300 ሺ ፓውንድ ነው። ሊቨርፑል ቤት አሁን ዲያዝ የሚያገኘው 50 ሺ ፓውንድ ነው። ሊቨርፑል ለዲያዝ በቅርብ ጊዜያት ውስጥ አቀርባለሁ ያለው የኮንትራት የማራዘሚያ የደሞዝ ክፍያ 160 ሺ ፓውንድ ነው። ስለዚህ በእጥፍ ይበልጣል የአልናስር የደሞዝ ጥያቄ። ይሄ ተጫዋች ደግሞ እንደምታውቁት አንዳንድ ቅሬታዎች ነበሩት ከዚህ ቀደም። ምንም እንኳን ቅሬታዎች በጊዜ ሂደት ቢፈቱም ነገር ግን ቅሬታ ውስጥ የነበረን ተጫዋች ደግሞ ሊቨርፑሎች ማቆየት አይፈልጉም። እነዚህ ኃላፊ ደግሞ ትልቁ ለዚህ ቡድኑ ለስኬት ካበቁበት ትላልቅ ስራዎች መካከል የውሳኔ አቅማቸው ነው። ውሳኔ ላይ ወደኋላ የሚያፈገፍጉበት የትኛውም አይነት ይሄ እርምጃቸውን ወደኋላ የሚያስቀር ወይ ሀሳባቸውን የሚያስቀይር ነገር መሀል ላይ እንዲፈጠር አይፈልጉም እና እንዲህ አይነት ሂደቶች ደግሞ በጊዜ መፈጠራቸው ለሊቨርፑል ኃላፊዎች ቀጣይ ጊዜያት በተረጋጋ ሁኔታ በሰከነ ሁኔታ ተመልክተው የተጫዋቹንም ተተኪ ለማምጣት በተሻለም ሁኔታ ቦታውን ለመጠገን ቆሞ ብሎ እንዲያስቡ የሚፈቅድ ይመስላል። ነገር ግን ሁኔታው እንደሚያሳየው ከሆነ አንድ ጉዳይ ፍንጭ ሰጥቷል። ሉዊስ ዲያዝ ሊቨርፑልን እንደሚለቅ ማለት እርግጠኛ ለመሆን ያው አዲስ ወይም የተረጋገጠ ልጅ ዲያዝ ይለቃል የሚል መረጃ ባይኖርም ግን ይሄ የአልናስር ጥያቄ ወደ ሊቨርፑል ከመምጣቱ ከአምስት ከስድስት ሰዓት በፊት በኢንስታግራም ገጹ ላይ ለደጋፊው፣ ለኮችንግ ስታፎች፣ ለቡድኑ ማኔጅመንት ክፍል፣ ለተጫዋቾቹ ለሁሉንም በማመስገን የማይረሳ በሕይወቴ ትልቅ የውድድር ዓመት አሳልፍ ያለው ልክ አንድ ተጫዋች የቆየበትን ክለብ ሲለቅ የሚጽፈውን አይነት ጽሁፍ በላቲን አሜሪካ ቋንቋ ተጠቅሞ ጽፎ በእንግሊዘኛ ደግሞ የምስጋና እንትን ተጠቅሟል፣ መጨረሻ ላይ ጽሁፍ ተጠቅሟል። ና አንዳንድ የሊቨርፑል ደጋፊዎች በቅርበት ስለ ሊቨርፑል የሚጽፉ ትላልቅ ዘጋቢዎች እንደሚሉት ከሆነ ደግሞ እንዲህ አይነት በአብዛኛው ጽሁፍ ከተጫዋቾች የሚመጣው የመልቀቅ ባህሪ ወይም የመልቀቅ ሁኔታ ሲኖር ነው የሚልም አለ። እንግዲህ የሉቾ ቆልይታ በሊቨርፑል ቤት ከዚህ ቀደምም ነግሬያችሁ ነበር። ሊቨርፑሎች እዚህ ቦታ ላይ አለ ምክንያት ተጫዋችን በጥብቅ አልፈለጉም። ለምሳሌ የሊቨርፑል አሁንም ፕራዮሪቲ ዲያዝ የሚለቅ ከሆነ ከትናንት በስቲያ በሰራ ነው ፕሮግራም ላይ በሰፊው አንስቼ ነበር። ሉዊስ ዲያዝ ወይም ኮርሊ ጋክፖ ወደ ባየር ሙኒክ የሚሄድ ከሆነ የሊቨርፑል የመጀመሪያ ተቀዳሚ ምርጫ ለእነዚህ ኃላፊዎች አንቶኒ ጎርደን። ነገር ግን ምሽት ላይ ከዚህ መረጃ በኋላ በወጡ ዘገባዎች ከሆነ ደግሞ ዴሊሜል እንደሚለው ከሆነ ሊቨርፑል ሉዊስ ዲያዝን ለአል-ናስር የሚሸጥ ከሆነ ከእድሜ ከመልቀቂያ ሂሳብ ከሚያገኙት ትርፍ ከሚያወጡት ኢንቨስትመንት አንጻር ከግምቶች በማስገባት ኒኮ ዊልያምስን ለማስፈረም በፍጥነት ይህን የዝውውር ሂደት ላይ በንቃት መስራት ጀምረዋል። የሉዊስ ዲያዝን ሁኔታና የቆይታ ጉዳይ በቀጣይ ሳምንት ውሳኔውን እንዲያሳውቃቸው ትዕዛዝ ሰጥተውታል። የሚቆይ ከሆነ ቶሎ ኮንትራቱ እንዲፈርም አይ ሜድ እንደሚፈልግ ከነገራቸው ደግሞ በፍጥነት ዝውውሩን እንዲያጠናቅቅና ሊቨርፑል ቀጣይ ስትራቴጂው ላይ ምንም አይነት የጊዜ መጣበብ እንዳይፈጠር ስለሚፈልጉ ይህን የዝውውር ሂደት ይመለከታሉ የሚል ዘገባ ዴሊ ሜል ይዘወትዋል። እና ኒኮ ዊልያምስና አንቶኒ ጎርደን ለቦታው ለዲያዝ በቀጥታ ተተኪነት በፕሪዮሪቲ ተይዘዋል። ነገር ግን የሉዊስ ዲያዝ የሊቨርፑል ቤት ቆይታ በመጨረሻ ጨዋታ በነበረው ከክሪስታል ፓላስ ጋር ስልሳ አምስተኛ ደቂቃ ተቀይሮ ሲወጣ በቀዩ ማሊያ የመጨረሻው ጨዋታ ይመስለኛል በግሌ አሁን ያለውን ፊሊንጉን በሚወጣው ዘገባያ ዙሪያ ስመለከት ምክንያቱም የዛሬ ሶስት ወር አራት ወር የወጣው መረጃ እንደሚለው ከሆነ ሉዊስ ዲያዝ የፎልስ ነምበር ናይንን አጫወት ፍጹም ጠልቶታል። በሊቨርፑል ቤት የተጫዋቹን ነፃነት ገድቦታል። ሞር ኦፍ ዘ ቦል የወርክሬት ተጫዋች አደረጉት። ስሎት ይህን ሲስተም ደስተኛ አይደለም እና ወደ ተፈጥሯዊ ቦታ እንዲመልሱት ይፈልጋል። ይሄ ጉዳይ ደግሞ ቅሬታም ፈጥሯል በሉዊስ ዲያዝ ውስጥ ነበር የሚለው ያን የወጣው ዘገባ፣ አሁን ላይ እንዲህ አይነት ሂደት አልወጣም። ነገር ግን አሁን ላይ ባለው ሁኔታ ደግሞ ያልናስር ጥያቄ የሊቨርፑል ለፍሎሪያን ዊዘ የሚያወጣው ወጪ ገና የሜሎስ ኪርኬዝ፣ የጀርሚ ፍሪፖንግ፣ ሂጎ ኢኬትኬ ወይም ቤንጃሚን ሼሽኮ ከተደፈረ እና ደግሞ የሊቨርፑል ኃላፊዎች ቴክኒካል ጉዳዮችን እንደ ዊዘ ዝውውር ከተጠቀሙ አሌክሳንደር ኢሳቅም ጁሊያን አልቫሬዝም ስለዚህ እነዚህ የጠቀስኳቸው አራት አጥቂዎች ቢያንስ ሊቨርፑልን በትንሹ ከሰባ ሚሊዮን ፓውንድ በላይ ሊያስወጡ ይችላሉ። ስለዚህ እነዚህን ጉዳዮች ከግምት ውስጥ በማስገባት ቡክቼክንም ለማረጋጋት የፋይናንስ ስርዓትን ፈርጠም ለማድረግ ባላንስ ለማድረግም የነዲያዝ በዚህ ደረጃ ሽያጭ ለሊቨርፑል አስፈላጊ መስሎ ሊታያቸው ይችላል እና ይሄ የዝውውር ሂደት ሊካሄድ የሚችልበት እድል በጣም ሰፊ ነው በተመሳሳይ ደግሞ ጎን ለጎን እዛው አልናስር የቡድን አጋሩ ዳርዊን ኑኔዝን ለመውሰድ የመጀመሪያ ሰማንያ ሚሊዮን ፓውንድ ጥያቄ ለሊቨርፑል ያለፈው ሳምንት ቀርቦ ሊቨርፑሎች በድርድር ላይ ናቸው የሚልም ጉዳይ ተያይዞ ተነስቷል። በአጠቃላይ ሊቨርፑል አንድን ሁለት ተጫዋችን ለአንድ ክለብ በመሸጥ ከፍተኛ ትርፋማነት ያለውን የዝውውር ሂደት ለማስፈጸም እንግዲህ የሊቨርፑል ኃላፊዎች በአምስት የዝውውር ሂደት ላይ ተጠምደዋል። የሉዊስ ዲያዝ ጥያቄ ኦፊሻል ኦፈር ምሽት ላይ ለሊቨርፑል ኃላፊዎች ቀርቧል። የኑኔዝ ያለፈው ሳምንት ለሊቨርፑል ኃላፊዎች ቀርቧል ከውጭ ባለ ጉዳይ ደግሞ ዊድዘን ለማዘዋወር ከፍተኛ ስራ እየተሰራ ነው የሚገኘው የሜሎስ ክርኬ ዝውውር ይቀጥላል ጅሪሚ ፍሪፖን ግን ትናንት ምሽት ነው የሊቨርፑል ንብረት መሆኑ ይፋ ያደረጉት ስለዚህ የኤድዋርድ አባላት በአጠቃላይ ላፕቶፓቸው እረፍት አግኝተው ያቅም እና በአንድ ወቅት የሊቨርፑል ኢኮ ዋና ዘጋቢ ፖል ግሮስት እንዳለው ትግስት ምን ያክል በሊቨርፑል ኃላፊዎች ዘንድ እንዳለና በአንድ ስራ ላይ ብቻ መወጠር እንደማይፈልጉ ሁሌም ስራቸው በውጥረት የተሞላና ከፍተኛ የእረፍት ጊዜያትን የማይፈልጉ በጣም ጫና የበዛበትን ስራ እንደሚያስደስታቸው ሁሌም በኢንተርቪው ላይ ያነሳልና አሁን ከዚህ በላይ ጫና ያለ አይመስልም። አንድ ሳምንት ውስጥ አምስት የዝውውር ሂደትን ከውጭ እያንዳንዱ ስራ እስካይ ሲደራደር፣ በውስጥ ያለው ዲፓርትመንት ስራውን ሲሰራ በትንሹ አንድ ጉዳይ ለማንሳት የፍሎሬን ዊዘን ዝውውር ሃይጃክ ለማድረግ ምን አይነት የመደራደር አቅምና እዛ ጋር ፓወር ቢጠቀሙ ነው ያን ዝውውር ማሸነፍ የቻሉት በተመሳሳይ የሜሎስ ኪርኬዝን ጀሪሚ ፍሪፖንግን በዚህ ፍጥነት አሁን ደግሞ ስለሚሸጡት ተጫዋች በፍጥነት የዝውውር ሂደት ውስጥ ገብተው ድርድር ማድረግ ይሄ እረፍት አልባ ስራ ነው እና አምና በዚህ ወቅት የምታስታውሱ የፕሮግራማችን ተከታታዮች የቻናላችን ቤተሰቦች አንድ ጉዳይ እናነሳላችሁ ነበር። የሊቨርፑል ኃላፊዎች ስለሚያስፈርሙ ተጫዋች የሚያስቡት ቀደም ብለው እንጂ ዝውውር ውስጥ ገብቶ አይደለም ያዩት። እና አምና ሊቨርፑል ሳያስፈርሙ የውድድር ዓመቱን ሲጀምር አብዛኛው ሊቨርፑል ደጋፊ ጥያቄው አንደኛ የአሰልጣኝ ኳሊቲ፣ ሁለተኛ የአዲሱ አደረጃጀት አቅም፣ ሁለተኛ የፌኖ ስፖርት ግሩፕ የገንዘብ እጥረት፣ የዝውውር ፕላን እጥረት ነው የርገን ክሎፕን ጭምር አማሯቸው የለቀቀው እስከ መባል ድረስ። ዛሬ ላይ ግን የብሪታንያ ሪከርድ ሊሰበር ከጫፍ ደርሷል። ስለዚህ ፕላናቸው ሁሌም ጠንክሮ መስራት ነው። እንዴት ማቀላጠፍ እንዳለባቸው እንግዲህ ጠንቅቀው የሚያውቁ ትላልቅ ባለሙያዎች ሊቨርፑል ቤት አሉ። እና ባለፉት አስር ቀናት ውስጥ ሶስት ዝውውር ሊጠናቀቅ ነው። አንዱ ተጠናቀቀ፣ ሁለቱ ሊጠናቀቅ ነው። ሁለት ስለሚወጡ ተጫዋቾች ወይም ፍላጎታቸው ወደ ውጭ ስለሆኑ ተጫዋቾች እየሰሩ ነው። የአርኖልድ ጉዳይ ከሪያል ማድሪድ ጋር ባለፉት ቀናት ተደራድረው የውል ማፍረሻ ገንዘብ ወደ ሊቨርፑል ባንክ አካውንት ጥሬ 10 ሚሊዮን ፓውንድ ትርፍ ገቢ ማድረግ ችለዋል። ቀጣይ ሳምንት ሃርቪዬ ሌት ወይም ጃሬል ካውንሳ የመልቀቃቸው እድል ሰፊ ነው። ስለዚህ እነዚህ ስራ አስኪያጆች ፋታ የሌለውን ስራ ገና የዝውውር መስኮቱ ሳይከፈት እነሱ ስራቸውን ወደ ማጠናቀቅ እየተቃረቡ ነው። በነገራችን ላይ ከቀጣይ ሰኞ ጀምሮ የሊቨርፑል 100 ፐርሰንት ትኩረት የሚሆነው የዘጠኝ ቁጥር አጥቂ ማስፈረም ለዛ ደግሞ እንዲያተኩሩ ምክንያት የሆነው ደግሞ የዳርዊን ኑኔዝ ተፈላጊ መሆንና ኦፊሻል ቢድ ባለፈው ሳምንት ለሊቨርፑል ከአንድ የሳውዲ ክለብ እንደ ምክንያት ደግሞ የተጠቀሰው አል ናስር ነው። ትናንት ምሽት ደግሞ ለሉዊስ ዲያዝ ይቀጥላል። እንግዲህ ስለዚህ ሊቨርፑል ቢዚ ሳመርን እያጣጣመ ነው ከወዲሁ። እስቲ በቀጣይ ቀናት የሚፈጠረውን ነገር ደግሞ አይተን አዲስ መረጃ ካለ ይዘንላችሁ የምንመጣ ይሆናል። ፕሮግራማችንን ላይክ አድርጉ። እናንተ ላይክ ስታደርጉ የዚህ ፕሮግራም ተደራሽነት ከፍ ይላል። ከትናንት በስቲያ በሰራ ነው ፕሮግራም ላይካችሁ፣ ኮሜንታችሁ በእጅጉ በእጅጉ የሚያጠነክረን የሚያበረታን ነበር። ውድ አድማጮች ከልብ ከልብ እናመሰግናለን። ይህንንም ፕሮግራም ልክ እንደዛው ላይክ፣ ሼር፣ ሳብስክራይብድ እንድታደርጉ ከተቻላችሁ ደግሞ ከሀገር ውጭ የምታደምጡ በሱፐር ታንክስ ይህንን ቻናል ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በሶስተኛ ፕሮግራም፣ በአራተኛ ፕሮግራም ከዚህ በመቀጠል በሊያም ደላፕ ወደ እናንተ ተመልሰ እንመጣለን። ሰላም ቆዩ።